ሴት በሚስጥር ወዳሃለች! አሁን ሴት ልጅ ላይ እነዚህን ነገሮች ካየህባት ከአንተ እንዲመጣ እየጠበቀች ነው እንጂ ወዳሃለች። አሁን አሁን ፍቅርህን መግለጽ ያለብህ ትክክለኛው ጊዜ ነው። ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ድረስ ከቆየህ ሴት ልጅ በሚስጥር ስትወድህ ስታፈቅር ምን ምን ነገሮችን እንደምታይባትና መቼ ፍቅርህን መግለጽ እንዳለብህ በግልጽ አንድ በአንድ እነግርሃለሁ። ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም ውዴ ናፊደር ቲ ቤተሰቦች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ለምትሰጡኝ ሀሳብ አስተያየት በሙሉ ከልብ ከልብ በእውነት በጣም አመሰግናለሁ። ክበሩልኝ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። እኔ ናፊደር ነኝ። ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉን። እንደሰማችሁት ነው፣ ዛሬም በቆንጆ ቪዲዮ ተመልሼ እመጥቻለሁ። በጣም በተደጋጋሚ ብዙዎቻችሁ የምትጠይቁኝ ይሄንን ነው፣ በሚስጥር እንደወደደችኝ እንዴት ልወቅ? እስኪናፍ ዚ ላይ ቪዲዮ ስሪልን ትሉኝ አላችሁ፣ በጣም በተደጋጋሚ እና ለዛም ነው ዛሬ ይህን ቪዲዮ መስራት የፈለግኩት። ሳትነግረህ ሴት ልጅ ስትወድ ስታፈቅረህ የምታይባትን ነገሮች እነግርሃለሁ። ከዛ ደግሞ እነዚህን ነገሮች ካየህ ፍቅርህን መግለጽ ያለብህ ትክክለኛም ጊዜ ነው። ስለዚህ በደንብ አድርገህ አዳምጠኝ እስከ መጨረሻው ድረስ ከመጀመራችን በፊት እስኪ ሁላችሁም ፕሊስ ፕሊስ ላይክ አድርጉት አደረጋችሁ እሺ አሁን መጀመር እንችላለን የመጀመሪያው ነገር እንግዲህ ኮሚኒኬሽን ነው ኮሚኒኬሽን ማለት እንግዲህ ስትደውልላት የምታነሳ ከሆነ ቴክስት ስትጽፍላት የምትመልስ ከሆነ እንገናኝ ስትላት እሺ ብላ የምታገኝህ ከሆነ እነዚህ ነገሮች በጣም በጣም ወሳኝ ናቸው ኮሚኒኬሽን እንላቸዋለን። እንዴት ነው ሰዎች ጋር ስታወሩ በእነዚህን ነገሮች አሁን በነገርኳቸው በጠቀስኳቸው ነገሮች ውስጥ መተዋወቅ፣ መግባባት፣ አንዱ ሌላውን ማወቅ አለ። ስለዚህ ይሄንን ነገሮች እማትፈቅድልህ እነዚህን እድሎች እማትሰጥ ከሆነ አልወደደችም ማለት ነው። በተቃራኒው ደግሞ ስትጠይቃት እሺ ብላ የምትመጣ እሺ ብላ የምታገኝ ቴክስት ስትጽፍላት የምትመልስልህ፣ እንደዚህ አጫጭር መልሶችን ብቻ ሳይሆን በደንብ ለማውራት የሚጋብዙ መልሶችን የምትሰጥ የምታወራ፣ ጊዜ ሰታ የምታወራ በስልክም ሊሆን ይችላል በቴክስትም ሊሆን ይችላል በአካልም ሊሆን ይችላል። ጊዜዋን የምትሰጥ ከሆነ የምታወራ የምትጠይቅህ፣ አንተን ለማወቅ ለመረዳት የምትሞክር እሷም ደግሞ ስለ ራሷ የምትነግር እንግዲህ በዚህ በምታወሩበት ሰዓት ላይ አንተ እንድታቃት የምትጥር አፕዴት የምታደርግህ የቀን ውሏን እንደዚህ ሆኖ እንደዚህ እንደዚህ እንደዚህ ተፈጥሮ ምናምን እያለች የቀን ውሏን እንዳለ አፕዴት የምታደርግህ እነዚህን ነገሮች ካየህባት እንግዲህ የመጀመሪያውን ነገር አልፋሃል ማለት ነው። የመጀመሪያውን ነገር አልፋለች። በሚስጥር እንደወደደች እንዳፈቀረች የምታወቅበት የመጀመሪያው ነገር ኮሚኒኬሽን ነው። ጊዜ ሰጥታ የምታወራ ከሆነ የምታዳምጥህ ከሆነ አንተን ለማወቅ የምትጥር ከሆነ ይሄ በጣም ወሳኝ ነገር ነው። እዚሁ ጋር ተያይዞ ደግሞ ፊዚካሊ የምታያቸው ነገሮች ይኖራሉ። ቦዲ ላንጉጅ የምንላቸው ማለት ነው። ትኩር ብላ ልታይ ትችላለች። አይን ላይን ስትተያዩ ልታፍር ወደ ሌላ ቦታ ልታይ ትችላለች። እነዚህ እንግዲህ ሰውን የሆነ ስሜት ሲኖረን ለሰው የሆነ ስሜት ሲኖረን የምናደርጋቸው ናቸው። እናንተ ወንዶችም ታደርጉታላችሁ፣ እኛ ሴቶችም እናደርጋለን። ያው ሰረቅ አድርጎ ማየቱ፣ ትኩር ብሎ ማየቱ ያለ ነገር ነው። ሌላኛው ደግሞ አጠገብ መሆን ትፈልጋለች። በቃ እንግዲህ የምትገናኙ የምትገኙበት ቦታ የትምህርት ቦታችሁ አሊያም ደግሞ ስራ ቦታችሁም ሊሆን ይችላል። ብቻ በዛ ብላችሁም ልትገናኙ ትችላላችሁ። በእንደዚህ አይነት ሁኔታዎች ውስጥ ከአንተ አጠገብ ከአንተ ጎን መሆን የምትፈልግ ከሆነ ይህም ሌላኛው ምልክት ነው ማለት ነው። ሁል ጊዜ ከአንተ አጠገብ ከአንተ ጎን ወደ አንተ ጠጋ ብላ መሆን የምትፈልግ ከሆነ ይህም ሌላኛው ምልክት ነው። ከዚህ በተጨማሪ ደግሞ ልትነካ የምትሞክር ከሆነ ልትይዝ እጅህን ልትይዝ እንደዚህ አይነት ነገሮችን የምትሞክር ከሆነ ይህም ተጨማሪ ከአንተ የሆነ ፍቅር እንደያዛት ለአንተ የሆነ ስሜት እንዳላት ቀጥሎ ከምነግርህ ነገሮች ጋር አንድ ላይ ጨምረህ የምታውቅበት መንገድ ነው ሁለተኛ ኢንቲሜሲ ኢንቲሜሲ ማለት ምን ማለት መሰላችሁ ጓደኛ መሆን ማለት ነው ጓደኝነትን መፍጠር እንግዲህ መጀመሪያ ላይ ኮሚኒኬሽን ብያቸዋለሁ። ማውራት፣ ለመገናኘት መሞከር፣ ካንተ አጠገብ ለመሆን መፈለግ ምናምን፣ እነዚህ ነገሮች ካለፍክ በኋላ እንግዲህ ጓደኝነት የሚባለው ስቴፕ ይመጣል ማለት ነው። ጓደኛ ስትሆኑ ምንድነው ያንተ ነገር ሲያሳስባት፣ ያንተን ነገር ጉዳይ ብላ ስትይዝ፣ በደስታም በሀዘንህም ስትገኝልህ፣ ስትደርስልህ፣ ለማወቅ ስትሞክር፣ ስለአንተ በቃ ብዙ ነገሮችን አውቃ ኮኔክት ለማድረግ ስትሞክር፣ ስለራሷም ዲቴል ስትነግርህ፣ ስታዳምጥህ ጆሮዋን ስትሰጥ በቃ ያንተን ጉዳይ ጉዳይ ብላ ለመስማት አንተ የምታስበውን ነገር ለመረዳት ስትሞክር ሰፋ ያለ ጊዜ ስትሰጥ ከአንተ ጋር መሆን ከአንተ ጋር አብሮ ጊዜ ማሳለፍ እያስደሰታት ሲመጣ ከአንተ ጋር ጓደኝነትን እየፈጠረች ስትመጣ ይሄ ደግሞ ሁለተኛው ስቴፕ ነው ማለት ነው። እዚሁ ጋር ተያይዞ ደግሞ አንተን ለማናገር አንተን ለማግኘት ምክንያት ሰበብ አታጣም በቃ ማትወድ ማታፈቅ ከአንተ ጋር መሆኑን የማትፈልግ ሴት አንተን ላለማግኘት ነው ምክንያት ሰበብ የምትደረድረው። እንደው ለአንተ የሆነ ስሜት ያላት በሚስጥር ማለት ነው ሴት ደግሞ ከአንተ ጋር የምታሳልፈው ጊዜ በቃ ምክንያት ሰበብ እየፈለገች ነው የምትመጣው። አንተ ጋር አንተን ለማግኘት የምትደውለውም ቴክስት የምታደርገው በቃ ምክንያት ሰበብ ፈልጋ ነው እና ለዚህ ነገር ይደወላል ለዚህ የምትላቸው ነገሮች ይኖራሉ በአንዳንድ ጊዜ እና ያን የምታደርግ ከሆነ ያን ካየባት ከአንተ ጋር የምታወራውን ኮንቨርሴሽን ለማስረዘም የምትጥር ምትሞክር ከሆነ እነዚህን ነገሮች ካየህባት እንግዲህ ከአንተ ጋር ጓደኛን ለመሆን ጓደኝነትን ለመፍጠር እየሞከረች ነው። ጓደኝነትንም እየፈጠረች ነው። ከአንተ ጋር ኮኔክት የሚያደርጋትን ነገር እያበዛች ነው ማለት ነው። ይሄ ደግሞ በጣም ወሳኝ በጣም የሚያስፈልግ ነገር ነው ፍቅር ግንኙነት ላይ እና እነዚህን ካየህባት እንግዲህ ሶስተኛ ላይ ካለው ጋር ጨምረህ በሚስጥር እንደወደደችህ እንዳፈቀረችህ እርግጠኛ መሆን ትችላለህ። ሶስተኛ ኮሚትመንት ነው። ኮሚትመንት ስንል እንግዲህ ከአንተ ጋር ጊዜ ለማሳለፍ ከአንተ ጋር ለመሆን ከአንተ ጋር ያላት ነገር ከአንተ ጋር ያላት ነገር እንግዲህ ገና ስም አልወጣለትም። ምናልባትም ጓደኝነት ልትለው ትችላለህ እዛ ላይ በሆናችሁበት ሰዓት ላንተ ጊዜዋን ለመስጠት ላንተ ጆሮዋን ለመስጠት ብቻ ኮሚትድ ስትሆን በቃ እንገናኝ ስትላት እሺ ብላ ስትመጣ ኮሚትድ ሆና ማለት ነው። አንተን ለማግኘት አንተን ለማውራት አንተን ለማዳመጥ ለአንተ ጉዳይ ቅድሚያ ስትሰጥ በቃ አንተን በሕይወቷ ካሉ ነገሮች አስቀድማ ስትመጣ፣ ምናልባት ከጓደኞቿ ጋር መሆን ትችላለች፣ ምናልባት ከቤተሰቦቿ ጋር መሆን ትችላለች፣ ምናልባትም ብቻዋን መሆን ትችላለች። ግን እነዚን ሁሉ ነገሮች ትታ አንተ ጋር ስትመጣ አንተ ጋር ስትሆን ለአንተ ጉዳይ ቦታ ጊዜ ስትሰጥ ሲያሳስባት ሲያስጨንቃት ኮሚትድ እየሆነች ነው። ከአንተ ጋር ላላት ነገር ከአንተ ጋር ያላትን ነገር ላለማጣት እየፈለገች ነው ማለት ነው። ይሄ ደግሞ በቃ በጣም ከባድ ስሜት ነው፣ ልነግራችሁ አልችልም። ይህንን ሶስተኛ ላይ ያለው ጋር ደረሳችሁ ማለት በጣም ትልቅ ነገር ነው። በደንብ እርግጠኛ እንድትሆኑ የሚያደርጋችሁ ነገር ነው። ምክንያቱም ሴት ልጅ የፍቅር ስሜት ሲኖራት ነው እዚህ ኮሚትመንት ውስጥ የምትገባው ቅድሚያ የምትሰጠው ሌሎች ነገሮችን ትታ አስቀድማ የምትመጣው የፍቅር ስሜት ሲኖራት ሲያድርባት ስለሆነ ማለት ነው። እና ደግሞ በተጨማሪ ምን ታደርጋለች? ኮሚቴድ ስትሆን ፕላን ታደርጋለች። እንደዚህ ብናደርግስ፣ እንደዚህ ቦታ ብንሄድስ፣ ይህን ነገር አብረን ሆነን ብናደርግስ፣ እንደዚህ ነገር ብንሞክርስ፣ ነገ እንደዚህ ብናደርግ ጥሩ አይመስልህም? ፕላን ታደርጋለች። በቃ ስለ ነገር ከአንተ ጋር ፕላን ታደርጋለች። ይሄን አየህ ማለት እርግጠኛ መሆን አለብህ። የእውነት እኛ ሴቶች ፊውቸራችንን አሳልፈን የምንሰጠው ነጋችንን ማለት ነው ነገ ውስጥ እንደዚህ እገሌ አለ፣ ከአንተ ጋር እንደዚህ እናደርጋለን፣ እንደዚህ እንሆናለን የምንለው ሰው ትልቅ ቦታ የምንሰጠው የፍቅር ስሜት ያለንን ሰው ነው። ነጋችን ውስጥ የምናካትተው ማለት ነው እንጂ የሌለንን ሰውማ ምንም እዚህ ድረስ አንመጣም፣ ሶስተኛ ላይ ድረስ አንመጣም ነበር። ስለዚህ ሶስተኛ ላይ ከመጣ ኮሚትመንት ላይ ከደረስ፣ ስለነገ አብራ ፕላን የምታደርግ ከሆነ አብራችሁ ስላላችሁ ነገ ማለት ነው ነገ እንደዚህ ይኖረናል ወይም የራሷ ፕላን የራሷ እቅድ ውስጥ አንተንም ስታካትትህ እርግጠኛ መሆን ትችላለህ ማለት ነው። ስለዚህ ሶስት ነገሮችን በዋናነት ነገርኳችሁ። የመጀመሪያው ኮሚኒኬሽን፣ ሁለተኛ ኢንቲሜሲ፣ ሶስተኛ ላይ ደግሞ ኮሚትመንት ማለት ነው። መግባባቱ ማውራቱ አለ፣ ከዛ ጓደኝነቱ ይመጣል። ከዛ ደግሞ ያንን ነገር ያላችሁን ነገር ላለማጣት የምትሄድበት ጥረት፣ ከዛ ደግሞ በተጨማሪ ነገንም አብራ ፕላን እስከማድረግ ስትደርስ፣ እንግዲህ ይህንን ሁሉ ነገሮች አይተህ እነዚህን ሁሉ ምልክቶች አይተህ አትፍዘዝ። ፍቅርህን የምትገልጽበት ትክክለኛ ታይም ነው። ያው ሴት ልጅ አንዳንድ ጊዜ የፍቅር ግንኙነት ላይ የፍቅር ጥያቄው ከወንድ ቢመጣ ሞር ደስ ይላታል እና ስለዚህ የፍቅር ጥያቄህን ለማቅረብ ትክክለኛው ጊዜ ትክክለኛው ሰዓት አሁን እንደሆነ ማወቅ ትችላለህ። እነዚህን ነገሮች ሁሉ ካየህ እነዚህን ነገሮች እነዚህን ስሜቶች ካየህባት፣ ከተረዳ የፍቅር ጥያቄህን ብታቀርብ በደስታ ነው እሺ የምትልህ። ካንተ እንዲመጣ እየጠበቀች ነው እንጂ ወዳለች በሚስጥር ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። በጣም ጠቃሚ የሆነ ቪዲዮ ነው ዛሬ የሰራሁላችሁ። ሁላችሁም ናፊ ቴንኪው ቴንኪው እንደምትሉኝ አልጠራጠርም። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ዋው፣ ናፊ አንደኛ ነው ብላችሁ ግን ላይክ አላደረጋችሁትም አይደል? አድርጋችሁ በቃ እሺ ችግር የለውም። አሁን አድርጉት እሺ። በጣም አመሰግናለሁ። ኮመንት ላይ ሀሳባችሁን መጻፍ እንዳትረሱ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ቻው።